ተጠየቅከኝ ስለ ሙስሊም አንተ ላትመልሳቸው የምትችላቸው ከእነ ማስረጃው እዚህ በጠይቅ የሚችላቸው ፕሌንት የሆኑ ጥያቄዎች አምስት ደቂቃ ውስጥ ከሁለት እስከ አምስት ደቂቃ የኛ አስተማሪ የሆነ መጽሐፍ ቅዱስን ሊያስረዳክ የሚችል ሰው ልጠራለች አሁን ጥሪ አሁን ልጠራ እችላለሁ አይደለም ኢትዮጵያ ላይ አለም ላይ ያለ ለገ ሰው ይምጣ ግን ማለት ነው እንጠይቀዋለን ይጠይቃል ለዋ ጠዋለ መውጣትም ምንም የለም ይህን የሚጠራ አደርጋለሁ። አኬን ከፈለግሽ እፎይን ከፈለግሽ እነሱ አይችሉም ካልሽ ውጭ ሀገር ያሉትን ፈለግሽ መጥራት ትችያለሽ። ስላሴዎች አይባልም፣ ች አይጨመረም፣ ፕሉራ አይደለም እምትሉ። ስላሴ ነው የሚባል አንድም ሶስትም አምላክ ማለት ነው አይደለም ስለዚህ ተራራው እንትን ጀምር ሴጣን ኢየሱስ ክርስቶስን በምድር ላይ ሳለ ልፈትነው የፈለገ ጊዜ ቆመና ለእኔ ከሰገድ ሁሉ ነገር በእጅ ልታሳስተኝ ለአንድ ፈጣሪ ነው ያለው። ለአንድ አምላክ ነው ያለው። አንድ ያ አንድ አምላክ ሶስት አምላክ ነው ያ ሶስት አምላክ አንድ አምላክ። ይሄ የስላሴ ኮንሰፕት ነው። እኛ ሰው ነን። በሰው አይምሮ እንዴት አንድ ነገር ሶስት ይሆናል? ሶስት ነገር እንዴት አንድ ይሆናል? ያ ከኛ አይምሮ ከኛ አስተሳሰብ የረጸጸ የምትለው አውቃለሁ። አሁን እዚህ ጋር ሃይላይት ታደርጉኛለች። በጣም የረጸጸ ነው። በጣም በጣም ማለት የሰው ልጅ እንደ ሰው በጣም ብዙ ነገር ሊያስብ ይችላል። አይደሉ? ጨረቃ ድረስ ከሚሄድ የሚችል አይምሮ አለ ግን ስለአምላክ ያ ፓርቲ ላይ ሲመጣ ደግሞ ስላሴ ስለሚለው ኮንሴፕት ላይ ስንመጣ አንድ አምላክ ሶስት አምላክ፣ ሶስት አምላክ አንድ አምላክ እንዴት የሚሆናል የሚለው ነገር መማር ላይ የሚፈልግ ሶስት አምደ ቤተ ክርስቲያን የሚባሉ አምዶች አሉ። አምድ በጌዘኛ ምን ማለት ነው? አንዴ ቆይ፣ አንዴ ምን ታድርጊ? እናወራለን እናወራለን እንዳትሄጂ ቀጥሽ ቢያንካ አምድ የሚባሉ አምዶች አሉ። አምስት አምድ ናቸው። አምስቱ አምዶች ምንድን ናቸው? የቤተክርስቲያን ምሰሶዎች ናቸው ማለት ያለ አምስቱ አንድ፣ ያለ አንዱ ቤተክርስቲያን አትቆመም ማለት ነው። ምስጢረ ስላሴ ያለ የመጀመሪያው አንድ። እንዳትረብሽ፣ ችግር የለውም። እስከዚያ እሷ አላወራት ቢያንካ አምደስላሴ ሚስጥረ ስላሴ አለ ሚስጥረ ስጋዊ አለ። ስጋዊ ማለት እንዴት ኢየሱስ ክርስቶስ ከሶስቱ አንድ አምላክ እንዴት ስጋ እንደለበሰ ነው ሚስጥሮች ናቸው ማለት ሚስጥሮች ሲባል ተደብቀው ሰው እንዳያውቃቸው ምናምን ሰያ መማር ትችላላችሁ። ስለነሱ ሚስጥሮች መማራመት ትችላላችሁ ግን የሰው ልጅ እስከሆናችሁ ድረስ በሰው አእምሯችሁ መቼም ፉል ኮንሰፕቱን ልትረዱት አይችሉ። ምክንያቱም በጣም ለሰው አእምሮ የለጸጸ ነው፣ የአምላክ ስራዎች ስለሆኑ ማለት ነው። አንዱ ምስጢረ ሥላሴ ነው። እንዴት አንድ አምላክ ሶስት ሶስት አምላክ እንዴት እንደሚሆን፣ አንድ ሰው ልጅ ጳጳስ ላይ ቄስ ብዙ ነገር ሊሆን ይችላል፣ ሼካ ብዙ ነገር ሊሆን ይችላል። በሃይማኖት ደረጃ ብዙ ስልጣን ሊኖር ይችላል። መቼም ፉል ኮንሰፕቱን አይገባቸውም፣ ምክንያቱም ምስጢር ነው። ታረዳችን ያለን ከዛ ምስጥረ ስጋቤ አለ፣ ምስጥረ ጥምቀት አለ፣ ምስጥረ ቁርባን አለ፣ ከዛ ሚስጥረ ትንሳዬ አለ። ቁርባን፣ ምስጥረ ጥምቀትና ምስጥረ ተንሳዊ እነሱ አሁን ላይ ኦርቶዶክስ ከሆናችሁ በጣም ተማሯቸው። ክርስቲያን እንጀነራል ከሆናችሁ ካቶሊክ ኤቪቲንግ ተማሯቸው። በጣም ለቤተክርስቲያን ሞስት ኢምፖርታንት የሆኑ አምዶች ናቸው። ተረዳችሁ። መደን የስላሴ ኮንሰፕት እዛ ውስጥ ነው። አሁን ኒ ምንም ብላችሁ ጥቅስ ባመጣላችሁ አይምሯችሁን ኦፕን አድርጋችሁት ያን ኮንሴፕት ለመማር እስካልፈለጋችሁ ድረስ አይገባችሁ። ታረዳችሁኝ አይደል? አይኖ ብዙ ክርስቲያን ሲባል ብዙ ተከፋፍለናል፣ ግን አንድ የሚያደርገን ትልቁ ነገራችን ሁላችንም በምስጥረ ስላሴ ማመናችን ነው። አሁን እዚህ ጋር ለምንድነው ኢየሱስ ክርስቶስ ነብይ ነው ብዬ ማለም ነው? ቅድም ካልኳችሁ ነገሮች ጀምሮ ቅድም ከወራችሁ እስካሁን ከወራችሁ ነገሮች እኔ ነብይ ነው ብዬ አላምንም። አስተምሮ ወይም ሃይማኖቴም እሱን አይደለም የሚያስተምረኝ። ከሶስቱ አምላክ ስጋ የለበሰው እኛን ለማዳን የመጣው ሰው ልጅ ስለሆነ ያጠፋው እግዚአብሔርም የሰው ልጅ ስለሆነ ሊቀጣ ያሰበው የቀጣው በሰው ሆኖ መጥቶ የእኛን ቅጣት ተቀጣልን ይቅር እንድንባል ሰው ስጋ ነው እኮ ያጠፋው አዳምና ህዋን መላእክት አልነበሩ፣ ሰዎች ነበሩ። ያጠፉት እንደሰው ስለነበረ ስጋውን ሰጥቶ ደሙን አፍስሶ መስቀል ላይ ተሰቅሎ ለእኛ እንዴት ነው ሰክፋይስ ሆኖናል። ቢያንካ ይኸውልሽ፣ አሁን ካል አስቸገርኩሽ ማለት ነው። እኔ ኦብየስ ቅድም እንዳሳየሽ ስላሴን ይወክላል ብዬ ማምነው አንድም ጥቅስ አላገኝም እስከዛሬ አንብብ ያለው በነገራችን ላይ ለምን አነበብክ ብለህ ካልሽ አባቴ ፕሮቴስታንት ነው እና እኔ ሙስሊም ነኝ። ሰው በዛ ምክንያት አነባለሁ። ሰው አንድም ጥቅስ አላገኘውም። አንድ ጥቅስ ብትሰጪኝ በዛ ላይ ማውራት እንችላለን። ኤኒዌይስ ግን አሁን እሱ ይቅረና አንድ ጥቅስ እንደሌለ ነው። አንድ ነው ስላሴን የሚያሳይ ባይሆን ያለው። ቀደም እንዳልኩሽ አንድ አምላክ ነው ነብይ አይደለም ብዬ አመንኩኝ። ያል ኢየሱስ ነብይ ለመሆኑ በጣም ብዙ ጥቅሶች፣ ነብይ ብቻ ሳይሆን አሁን ለምሳሌ ማርያም የወለደችው ምንድን ነው ብለን ስንል ሉቃስ ወንጌል ምዕራፍ አንድ ቁጥር ሰላሳ ጀምሮ እናንብበው ምን እንደሚል ምን አለ። ሉቃስ ወንጌል ምዕራፍ አንድ ላይ ሲናገር እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። የተወለደ ወንድ ልጅ ነው የተወለደው። ፅንስ ነበር፣ የሚበላ የሚጠጣ ነበር። ከዛ ቀጥሎና ምን አለ? ጌታ አምላክም የአባቱም የዳዊትን ዙፋን ይሰጠዋላል። ማን ነው የሚሰጠው? ጌታ አምላክ የተባለ አለ፣ ልብ አድርጉ። ያ ጌታ አምላክ ለማን ይሰጠዋል? ለኢየሱስ የአባቱን አባቱን የዳዊትን ዙፋን ይሰጠዋል። ስለዚህ አሁን ያ ጌታ አምላክ ነው መመለክ ያለበት ነው ብሎ የሚያስተምረው አንድም ቦታ ኤኒ ሲንግል ቨርስ ማለት ነው ኢየሱስ መመለክ እንዳለበት የሚያሳይ ኢየሱስ አንድም ቦታ አንዱ አምላክ እንደሆነ የሚያሳይ አንድ ጥቅስ የለም there is nothing ማለት ነው ጥቅስ ካለ ትሰጡኛላችሁ ማለት ባይሆነ፣ ኢየሱስ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ እኔ ሰው ነኝ ብሏል። ከእግዚአብሔር ሰምቼ ለእናንተ የነገርኳችሁ ሰው ነኝ አለ። ማርቆስ ወንጌል ምዕራፍ ስድስት ቁጥር አራት ላይ ኢየሱስ ምን አለ ሲናገር፣ ነብይ ከገዛ ሀገሩና ከገዛ ዘመዶቹ በቀር ሳይከበር አይቀርም። ማለት ራሱ ነብይ እያለ ይቀርም። ብዙ ቦታ ነብይ ስለ ነብይነት በጣም ብዙ ጥቅስ ልሰጥ ይችላል። ለዛ ነው እግዚአብሔርም ኦሪዛውልኩ ላይ ሲናገር እ እኔ ነብይ ነኝ የሚልበት ነው እ ማርቆስ ስድስት አራት ነው። መጀመሪያ ከዛ በፊት ከዚህ ጥቅስ በፊት አንድ ጥቅስ ልስጥሽ። አንተ አንብብልኝ፣ ችግር የለውም እኔ እስካገኘሁ ድረስ አንብብልኝ እሺ፣ ምን አለ መሰለኝ መጀመሪያ እቺን ቴክስት ትይዥልኛለሽ? ስንት መሰለሽ የምትይዥልኝ? አዎ። ኦሪ ዘውልቁ ምዕራፍ 12 ቁጥር 6 ላይ ኦሪ ዘውልቁ ምዕራፍ ምዕራፍ 12 ቁጥር 6 ላይ እንዲህ ይላል። መጀመሪያ ይሄንን እንደ መነሻ ነው የምናየው። እሺ መነሻ ነው ይሄ። ምንድነው መነሻ ያደረገው? ላንብበው። እርሱም አለማ እግዚአብሔር እግዚአብሔር ምናል፣ ይቅርታ ይቅርታ፣ ቆይ የፕሮቴስታንት መጽሐፍ ቅዱስ ነው ያዝከው ወይስ? አረ ሁሉም ላይ አለ፣ ሰማንያ አንዱም ላይ በጣም ብዙ ልዩነት አለው እኔ የኦርቶዶክስና የፕሮቴስታንት ልዩነት። ኦሪዘ ሁልቁ ምዕራፍ 12 ቁጥር 6 ላይ እንዲህ ላል እርሱ ቃሌን ስሙ በመካከላችሁ ነብይ ቢኖር አለ ልባል እግዚአብሔር ሲናገር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልምን አናገረዋለሁ አለ። አሁን መስፈርት ነው እግዚአብሔር ነብይ ካለ ወይ በረሀ ያናገረዋል፣ ወይ በህልም ያናገረዋል። ይሄን ያጀልኝና አሁን ወደ ኢየሱስ ነብይነት እንምጣ። ኢየሱስ ነብይ ስለመሆኑ በጣም ብዙ ጥቅሶች አሉ። ለምሳሌ ከአምላኩ ሰምቶ ለሰዎች ማስተላለፉ በራሱ ነብይ ያደርገዋል። አሁን በአሁኑ ጥቅስ ማለት ነው። ግን እሱን አይደለም፣ እሱን በኋላ እሰጥሻለሁ፣ ነብይ የተባለበትን ለስጥሽ። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ህዝቡም አለ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል። ማን የመጣው? ነቢዩ ኢየሱስ። እንቀጥል። ሉቃስ ወንጌል ምዕራፍ አዎ አዎ የኦርቶዶክስ መጽሐፍ ቅዱስ ናውታለሽ ኖ ወይ? ላውጣለሽ እያወጣ እያሳየ ላውጣለሽ። ማቴዎስ ወንጌል ላውጣ ማቴዎስ የመጀመሪያ የሉቃስ ወንጌል ስንት ነው? ሉቃስ ወንጌል ምዕራፍ 24። ኦኬ፣ ሉቃስ ወንጌል ምዕራፍ 24

ይኸው እሺ ላሳይሻ ዙሪያ እንዴ ተመልከች ቁጥር አስራ ዘጠኝ ላይ አንተ ብቻ ከሚለውን ጀምር ያው እሱ ኦኬ ምን ይህ ምንድን ነው ከሚለውን ጀምር እሺ ይህ ምንድን ነው ከሚለውን ጀምር እዚህ አካባቢ ማለት ነው ቁጥር ላሳይሻ እዚህ አካባቢ ጀምር እሺ ከሚለውን ጀምር አየሽው ይታያል እሺ በእግዚአብሔር አለ በእግዚአብሔር ፊት በህዝቡ ሁሉ ፊት በቃሉና በት ማን ነው በስራው ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ ይላል። አያሽ አያሽ አ ከከፍ አድርገው ወደ ላይ ይብራይ ያው በእግዚአብሔር ከሚለው ጀምሪና አንብብ እስኪ ሃይላይት ስላላረኩበት ነው። ሃይላይት ማድረግ አጣዋት። የፕሮቴስታንት ባይብል ነው። ካዲያ ናሳይሽ የፕሮቴስታንት ነው። ይ ከበር ም መጽሐፍ ቅዱስ አለ የብሉይ ኪዳና የሐዲስ ኪዳን መጽሐፍት በብፁዕ ወቅዱሰ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቃነ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዚዳንት ፈቃድና ትእዛዝ ተዘጋጅቶ ከግዕዙ ዘር እና ከመጽሐፍ ቅዱሱ መሰረታዊ ቋንቋዎች ከብራይስጥ ከጽሩ ዘር ጋር ተመሳክሮ እየታተመ አለ። ኢትዮጵያ መጽሐፍ ቅዱስ ማህበር። ከዛ በኋላ አሁን ይሄ የማን እንደሆነ ተመልከችሁ፣ ያውዚ ያሰመርኩበት ላይ ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታተመ ይላል። አየሽ? ለማን የታተመ ነው? አዎ። ስለዚህ በጣም ፕሌኒ ኦፍ ታይምስ ነው ማለት ኢየሱስ ነብይ መሆኑን ነው የሚናገረው። ኢየሱስ ነብይ መሆኑ ብቻ ሳይሆን እኔ ምዕራፍ ልስጥክ መጽሐፍ ቅዱስ ላይ ነው። እስቲ መጽሐፉን እንደዚያ መጽሐፉን አሳይ ሚስት አሳይ፣ መጽሐፉን እንትን አለ አይደለ? ይሄ ፍሮንት ፔጁ ላይ ሊስት። ቆይ ላሳይሽ፣ እዛ ላይ አሁን። እኔና ሷ ክርስቲያን ነን፣ ኦርቶዶክስ ነን። እኔ ኦርቶዶክስ ነኝ። በእምነቴ ያን ያህል ጠንካራ መባል ሰው አለውም ግን አይ ነው እማውቀውን አውቀዋለሁ የማምነውን አውቀዋለሁ። ነው ከጠየከኝ፣ ስለ ሙስሊም አንተ ላትመልሳቸው የምትችላቸው ከእነ ማስረጃው እዚህ ለጠይቅ የምችላቸው ፕሌንቲ የሆኑ ጥያቄዎች አሉ። ቆይ ስማይ፣ ቆይ አዳምጠኝ። ቆይ ስጠይቅ ይሰድቡኛል። ጥያቄ ለጠየኩት እኔ ለጠየኩት። ኖ ኖ ኖ ዝም ብለህ አዳምጠኝ። እሱን ተወውና ተራክ ሲደርስ ደግሞ አንተ ታስረዳኛል። ኦኬ ኦኬ እኔ በጣም ነው የምወዳችሁ፣ ለሃይማኖታችሁ ያለውን ክብር ወዳለኝ፣ አለባበሳችሁን፣ ኤቭሪቲንግ በጣም ወዳለኝ። ከዛ ውጪ ብዙ ነንሴንስ የሆኑ ነገሮች አሉ በእኔ እናንተም ነንሴንስ ሆኑብን፣ እንደምታወራው ማለት ነው። እዚህ ጋር በኋላ ባወራ የሆነ ነገር ብጠይቅ ሪከርድ አርጋችሁ ነገ ስጨፈጨፍ ነው ማድረው። ከፈለግ ከአንተ ፍላጎት ካለ አዳምጠኝ፣ ፍላጎት ካለ በሁለት በአምስት ደቂቃ ውስጥ ከሁለት እስከ አምስት ደቂቃ የእኛ አስተማሪ የሆነ መጽሐፍ ቅዱስን ሊያስረዳክ የሚችል ሰው ልጠራል እችላለሁ። እኔም እሷም አሁን እዚህ ሰው ፊት አምሳ ምናምን ሰው ኦልሬዲ እኔ ጋ የገባው ሁለት ሰው ላይ ነበር ቁጭ ብዬ ነበረው ነው በመደናበር ምናምን ከሆነ መጽሐፍ ቅዱስ ከሆነች ቦታ ላይ አይነበርም። ፊት ከላይ ነው የምታነበው። እና ደግሞ አስተማሪዎች አሉ። እኛ ሴቶች ነን፣ አስተማሪዎችም አይደለንም፣ ምንም አይደለንም። እኛን አስገብታችሁ የምትጠይቁበትን ምክንያት አይናዊ ታቀዋለሆኝ ይህን አሁን የሆነ አስተማሪ መጥቶ አስገባኝ ቢሉ፣ በፍጹም አታስገባው፣ በፍጹም ብዙ ጊዜ ስላየው ነው። እና ጥሪ ካልከኝ ስልክ ስላለኝ ደውዬ መጥላት መጥራት ይችላሉ። አሁን ጥሪ አሁን ልጠራ ይችላለሁ። አደለም ኢትዮጵያ ላይ አለም ላይ ያለ አስተማሪ ጥሪ የፈለግሽ አሁን ጥሪ። ባለጌና ተሳዳቢ ሰዎች ብቻ እንዳጠሪ፣ ባለጌና ተሳዳቢ ሰው የለም፣ ባለጌና ተሳዳቢ ሰው የለም።

ከዛ እሱ እኮ ይጠራ አደርጋለሁ እሱ ስድብ ምናምን የለውም። ጋይስ በጣም ነው የምወዳችሁ በጣም ነው ማከብራችሁ። ስድብ እዚጋ የምጽፉ ሰዎች አቁሙ። ምንም የሚጠቅም ነገር የለውም። እሱ እኔ ማመጥፈውን ፈጣሪ ነብይ እያለ በጣም ብዙ ነገር እያለ ሲያወራ ነበር። እኔ የእናንተ ብዙ ማቀውን ነገር እዚጋ ማውራት እችላለሁ፣ ግን እናንተ አወራች ከዛ ነብይ የለም የሚል ነገር ነገረችኝ። አሳየዋት ባይብል ላይ ከራ ባህል ላይ ገብተን ያሳ እሱን ኤክስፕሌን የሚያደርግልህ ሰው አመጣለው ነው ያልኩህ። እኔ እና እሷን ደሞ አናውቅ ኦልሬዲ በደንብ ልናስረዳህ እንደማንችል ይኖዊ ታውቀዋለህ። እና ደስ አይልም። እኔም ከእናንተ ጋር የሆነ ሰው አስገብተው ሲያስጨንቅ በጣም እኛ ጋርም ያለ ነገር ነው፣ አስገብተው ሲያስጨንቅ። የፈለግሽውን ጥሪ አንቺ ሚዩት አርጊና ተቀመጭ፣ እኛ እናውራለን ከሷ ጋር። የፈለግሽውን የዓለም ላይ ያሉ ሰዎችን ይዘሽ ነው የፈለግሽው እሺ፣ አቡኪ ምን አልክ? ሰላም አለ። ድምጽ እየተሰማ ነው? አይ ድምጽ አይሰማም። አንተ ግን ትሰማለህ። እንትን አደረገችው ብዬ እኮ ነው። ታችን አዋይ ጥሪ ነው። ሌላ ቀጥሎ አኬን ከፈለግሽ ፎይን ከፈለግሽ እነሱ አይችሉም ካልሽ፣ ውጭ ሀገር ያሉትን ከፈለግሽ መጥራት ትችያለሽ። ኤኒዌይስ አቡኪ፣ እስቲ ልቀጥል እና አንዴ ከሷ ጋር ቢያንካ፣ የሀገሬ ልጅ እሺ፣ ምን አለ መሰለሽ? ባይብል ላይ አስ አይ ቶልድ ዩ ቢፎር ኢየሱስ ነብይ ስለመሆኑ ፕሌኒ ኦፍ ታይምስ፣ ባይብል ማለት ነው፣ በጣም ብዙ ቦታ በጣም ብዙ ቦታ አለ። ስለዚህ ኦሪዘ ሁልቁ ቅድም እንዳሳየዎች ከአምላክ እየሰማ መናገሩ በራሱ ከአምላኩ እየሰማ በና መናገሩ በራሱ ነብይ ያደርገዋል። በዛ ነው ኢየሱስ ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲያል አላረገ ማለት ስለዚህ ከአምላኩ መስማቱ በራሱ ምን ያደረገዋል? ነብያ ምክንያቱም ከአምላክ ስንት አምላክ አለን ብለን ስንል ኦሪት ዘዳግም ምዕራፍ ስድስት ቁጥር አራት ላይ አንድ አምላክ አለ በአንድ አምላክ እና ማነው አንድ አምላክ አለ ያ አንዱ አምላክ የኢየሱስም አምላክ የሰዎች ሁሉ አምላክ ነው። በቃ ይሄንን ነው ባይብሎ ያስቀመጠ። ሌላ ነገር የለም። እሺ ኢየሱስ ይናገር ይሄ ያስተማረው ትምህርት በራሱ ከአምላኩ እንደሆነ እንዲናገራል ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃል አይጠብቅም፣ ይተብቅም ማለት የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም ማለት የላከኛ አብ ነው እንጂ የእኔ አይደለም ማለት የኔ አይደለም። ተግባባን። ስለዚህ ትምህርት እግዚአብሔር ሲናገር ቅድም እንደሰማሽም ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ ቃሌ ስሙ በመካከላችሁ ነብይ ቢኖራል እኔ እግዚአብሔር በራእይ ይገለጠለታለሁ ወይም በህልም አናግረዋለሁ ወይ በራእይ ይናገረዋል አለዛ በህልም ያናግረዋል ይሄ ምንድነው ነብይ ይባላል ማለት ነው በባይብል ላይ ኢየሱስ ነብይ መሆኑን ራሱ ተናግሯል ኢየሱስ መልእክተኛ ነው መሆኑን እራሱ ተናግሯል ዮሐንስ ወንጌል ምዕራፍ አምስት ቁጥር 30 ላይ እኔ ከራሴ አንዳች ላደረግ አይቻለኝም ማለት እንደሰማው ፍርድ አለው፣ ፍርዴም ቀን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻም ምናለ። ስለዚህ የላከው አንድ አምላክ አለ። ያ የላከው አንድ አምላክ መልእክተኛ እንደሆነ ኢየሱስ በራሱ አንደበት ተናገረ። ኢየሱስ በራሱ አንደበት ነብይ ነኝ ብሎ ተናገረ። ኢየሱስ በራሱ አንደበት ሰው ነኝ ብሎ ተናገረ። አንድም ቦታ a single ቨርስ፣ አንድም ቦታ ኢየሱስ በራሱ አንደበት እኔ አምላክ ነኝ ብሎ የተናገረበት አንድ የለም። የፈለገ መምህር መጥቶ ማስረዳት ይችላል አንድ ጥቅስ ነው የምላችሁ ኢየሱስ አምላክ ለመሆኑ የሚያስረዳ አንድ ጥቅስ የለም ባይበል ላይ። ያንዴ ምንድን ነው? አንዴ ኢብራሂም ከ30 ደቂቃ በኋላ ተመልሰን እንመጣለን። እኔ አንተ የምታወራውን ማስማት አልችልም ተወው። አው ትክክል ነው መሄድ ትቻለሽ መሄድ ትቻለሽ ቤት መልካም ጊዜ ነው እሺ።